እንዴት አደርሽ? ደህና ነሽ? ደህና ነሽ? ነይ ወደ እዚህ ፀሐይ እንዳይነካሽ። ነይ እዚህ ጋር እንቀልድ። ትሽር ቃል ነው ለታ ድረስ ባልመጣ። አዎ ደህና ነሽ? አሎ ቅዱስ ከህይወታቸው ውጣ ዛሬ እንግዲህ ቡራዬ እና ሀይሚዬ መጥተዋል ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ብሩኬ በጣም ኒንጃ የሆነ አጠርሽ ምናምን በቃ እያለ አስተያየት እየሰጣት ነው ለሀይሚዬ ማለት ነው። ቅዱስ ግን በስጦታ ሀይሚዬን ለመሸውድ ማለት ነው። ሀይሚዬ ደግሞ ይሄ አይሆንሽም ይሄ የሰላት አይሆንሽም ማለት ነው። የሚሆንሽ ብሩኬ ነው። ብሩኬና አንቺ በጣም ፍቅር አላቸው። ቡራዬ እኔ እምልህ፣ ለምን አንተ እኔ ጋር ሰርፕራይዝ ለምን አታደርጋትም? ለምን ይሄ ሁለት አመት ምናምን ሆናችሁ እንግዲህ ለምንድን ነው አንተ? ያኔ በቃ የፍቅር ጥያቄ አቅርብላት። ሀይሚዬ ደግሞ የምትፈልገው ያንን ነው በአሁን ሰዓት ማለት ነው። እና እባክህ አቅርብላት ማለት ነው። እና እኔ ደስ ይለኛል። ቤተሰብዬ በዛሬው ቪዲዮ ደስ አላላቸውም ሀይሚዬና ቡራዬ አብረው በመሆናቸውና ምርጫውማ ያው ቅዱስን አይሆንም የምትመርጨው፣ እርግጠኛ ነኝ። ብሩኬን ነው ማለት ነው፣ ብሩኬን ነው የምትመርጨው። እና ደግሞ ጥሏት ምናምን እኮ ሄደ። መናቅ ነው፣ አረ በጣም የሚያሳፍር ነው። ለማንኛውም በሌላ ነገር